በህንድ ሃይድራባድ በተዘጋጀው የሚስወርልድ ዓለም አቀፍ የቁንጅና ውድድር ተሳትፋ ሁለተኛ የወጣችው ሞዴል ሀሴት ደረጀ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ ደማቅ አቀባበል ተደርጎላታል። እንግዲህ ለሰባ ሁለተኛ ጊዜ በተደረገው ውድድር የመቶ ስምንት ሀገራት ተወዳዳሪዎች የተሳተፉ ሲሆን ሀሴት በዓለም አቀፍ ደረጃ ሁለተኛ፣ ከአፍሪካ ደግሞ ቀዳሚውን ስፍራ በመያዝ አጠናቃለች። በአቀባበል ስነ ስርዓቱ ላይ የተገኙት የባህልና ስፖርት ሚኒስትሩ ሚኒስትር ዴታው ነብዩ ባዬ ሚስ ወርልድ አሸናፊዋ ሞዴል ሀሴት ደረጀ ሀገሯን በመወከል ባገኘችው ክብርና የኢትዮጵያን ባህልና እሴት በዓለም አቀፍ የቁንጅና ውድድር መድረክ በማስተዋወቋ የእንኳን ደሳለሽ መልእክት አስተላልፈዋል። የባህልና ስፖርት ሚኒስቴር የሀገሯን ባህል የበለጠ እንድታስተዋውቅና ባገኘችው እውቅናና ክብር ሀገሯን እንድታገለግል የኢትዮጵያን ባህል አምባሳደር ማዕረግንም እንዲሁ አበርክቶላታል። ሞዴል ሀሴት ስለተደረገላት ደማቅ አቀባበል እና ስለተበረከተላት ማዕረግ አመስግና በቀጣይም በቆመችበት መድረክ ሁሉ የኢትዮጵያ አምባሳደር ሆና እንደምትሰራም ተናግራለች። መረጃው የባልደረባችን ምንተስኖት ሙሉጌታ ነው።